ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ በድንግልዋ ተጸንሶ ለእኔና ለእናንተ ሲል በዚህ ዓለም ላይ ተገልጦ ራሱን አሳልፎ ሰጥቶ አስተምሯቸው ከአፈርና ከዚያ ያስነስተዋቸው ያልተገለጠላቸውን ወንጌል እንዲገልጥላቸው አይምሮቻቸውን ከነ አይናቸው ከፍቶላቸው ምንም ክፋት ሳይሰራም ምንም ነገር ክፋት የሌለበትን ኢየሱስ ክርስቶስን ለማጥፋትን ፈለጉ አልፎ ለመግደልም ወስነው ያለ ምክንያት ከሰሱ። ክሱ ተራ ሆነ እና ወደ ጵላጦስ ይዘውት ሄዱ። ምን ሰርቶ ነው? ማንን ገድሎ ነው? ወይ ከማን ጋር ተጣልቶ ነው? ተብሎ ሲጠይቁት ራሱን የክርስቶስ ልጅ ነኝ ይላል፣ ራሱን ደግሞ የንጉስ ነኝ ይላል ብሎ እያመፀብን ነው አሉት። ስለዚህ ምን ያስፈልጋል? መግደል ያስፈልገዋል። መወገድ። አንዳንድ ጊዜ ማንነትን ለማይገባቸው ሰዎቹ ማስረዳት ብዙም አይጠበቅብን። የምሬ ነው።